ዲያብሎስ ይመጣል የሚባለው ይሄ ነው። አሁን ልቃ ነው ሆኖ ስለፈለፍኩ አሁን ወደ ቤት ብትመለስ ይለኝ። ወይኔ ወይኔ በላቸው፣ ወይኔ በላቸው። አሁን አሁንም ዝም ብሎ እየቆየ ሲሄድ ይገባናል። ወንድሜ አሁን አንተ እዚህ ጋር ነበርክ? ምናምን ወይ ደሞ ሌላ አጀንዳ ምናምን ሚያስፈልገ ምናምን ከሆነ ሰው ቁጭ ብለ ታፕታፕ አድርግ። አረ ልቆረጠ ነው። እኔ ራሱ እኔ ራሱ በቃ ልቆረጠ ነው። አሁን ክሊንከት የልጅ አባት ምናምን ስታይል ምናምን ሱፌን ጨርቅ ሱር ምናምና እንደዚህ አይነት ምናምን ጆርዳን ምናምን ይሄ ናይኪ ምናምን ይሄ ማለት ሰው እንደሚያደርገው ምናምን ከዚህ በኋላ አንዳንዱ ከመሬት ተነስቶ ማለት ነው። አያገ አያገ በቃ ዝም ብሎ ይሰደባል። እኔ አሁን እግዚአብሔር እንደዚህ ማቃቸው ሰው ቤት ምናምን ራሱ ካልሆነ የሆነ እንትን አለ አሁን ብስ አሁን እኔ ቆንጆ ነገር ከቤት ታየው ተምር የሆነ ነገር ስትል እናትህ ወይ አባትህ ስትል ከዛ ቀስሙ ይሰበራል ማለት ነው። እሱ እንደውም የሆነ ስልክማ እንደዚህ ቢኖር እንደዚህ እያሳየ ከዛ ወይ እናቱን ወይ አባቱን ፎቶ እያሳዩ እንደዚህ መለጥለጥ እንጂ እኔ አልሳደብም። እኔ ወንድ አስላኩብኝ ነው። እስቲ ሴት በቃ ሴት እስቲ ቻከስላኩ እስቲ። እንዴ ምን መስልኳችሁ ነው አሁን ወንድ የሚልከው? ወንድ ነው ይሆን? እንዳለ ገብር ደብረጽዮን ገመቹ ነው፣ ገጀራው እና ዮናስ ነው ነው ሴት። እሺ፣ አይ፣ እኔ አልሳደብምኮ። አይ፣ ነገሩና፣ አንዳንዱ አሁን እዚ ጋር መጥቶ ከመሬት ተነስቶ ምንም እንትን ሳይል ይሳደባሉ። እና እኔ አልሳደብም፣ እኔ አልሳደብም። እኔ ጨዋ ነኝ። ቅድም እያየት ሄደሽ ነው ልሽ፣ ሄዶ እያሳየውሽ ነበር። ይህን ልጀናይሽ እዚህ ጋ ያለው ስም ኤደን ነው የሚለው እንዲህ ነው። ግን አሁን ቅድም ያልነበራቸው አሁን ምትመጡ ሰዎች ናቸው። በቃ ይሄ ስም እዚህ ቤት አያስፈልግም። አጻፊ፣ በቃ ፕሊስ። እኔ አሁን ቅድም ልጁ ገብቶ ነው ሀሳቤን ያስቀየረኝ። ቀረፍ በቃ በቃ ሆነ። እኔ አሁን ለሰው ልጅ እንትን ማሰብ አልፈልግም። ቅድም ልጁ መቶ ነው እገርፋ ያለው ሲል ስሜት ያደረገኝ። ምን አለ አግኝቶ በገረፈኝ ያልኩት። አሁን በሆነ ፕሮፋይል መጥቼ ሰራ አስወጣኝ። አሁንም ደግብ ልታስወጣኝ? ለምን እንደዚህ አይነት ነገር ኤክስፔር አደሉ። ምን የሚሳደብ ሰው አልወድም፣ ምን አልሳደብም። ስርአት ያለ ልጅ ነው እንጂና ኔን ሳብ ናቴን ማለት ነው። ግን ደስ የሚል አይነት እሺ ቆይ አሁን በቃ እሺ፣ ያው ምንድን ነው የፈለግከው? ይቆግረግ እኔ በቃ ደስ ይለኛል። ለምሳሌ አንተ ጋር ማውራት ሰው ወንድሙ ልክ እንደዚህ ሲ በቃ ብሩ የሰው ልጅ የሚያደንቅበት እዚህ እኔ ግን ፍረዱ። እሺ ያውን ታይፒንግ ብሎ መታ የሰውዬ እሺ፣ ምን ላድርግ? ምን አደረው? ምን ችግር አለን? አንተን ባወራ እኩ ለምን እሺ፣ ተደብኩኝ። አሁን እናቴን ሰድባል። እኩ እኔ አደለም ስለ እውነት እኔ አደለም እኮ ምንም የሚያዳርሰኝ ሴት ልጅ አልሳደብም። አንተንም ለምን ሳደብ ጥሩ ነገር የምናገርበት ነገር የተሰጠኝ። እሺ ምን

ሴቶች ደግሞ እንደኛ አይነቶችን አያወሩማ እኮ በቃ አሁን ትንብር ነው። ሌላ ቸከስ ያለበት ቤት ጆይን አርገምና ገብት ብታሆነ ያወሩናል። እንዴት ሊያወሩን ይችላሉ? የለንማ ለንማ ተሳቢው ግን ስማ ቅድም እንትን እስቲ ቪዲዮን ክፈት ውስጥ

ካንሳስ በጣም ካንሳስ እኔ ግን አንድ ጥያቄ ልጠይቅ ግን እዚህ ጋ ግን ማለት እኔ አሁን በጣም ብዙ ፍሬንዶች አሉኝ እዛ ካንሳስ ማለት ነው እዚህ ጋ የሚላጫችሁ ግን ለምንድን ነው ቆይ በቃ አሁን ሶኬት ብቻ ኖ ኖ አይደለም ኖ እዚህ ጋር እንትን ማለት ፍሬንዶች አሉኝ አብረው የሚሰሩት የሆነ ሸፍነውና ራስን እስኪ ጺም ካለ ያደንቃል። ምክንያቱም ለምን መሰለህ እንትን በብዛት ማለት ነው ዶሮ መግደል ምናምን ነው የሚሰሩት ፍሬንዶች ማለት ነው ካንሳስ ያሉት

አሁን ያል ፍሬንዶቼ ማለት ነው እዛ ሲሄዱ በቀል እንትን ማለት አሁን ቃሉን አልጠራውም ግን ይላቸዋል እዚህ ጋር ምናምን እና ምንድን ነው የሚሰሩት ምናምን? ስል በቃ ዶሮ ማሸግ ምናምን ዶሮ መግደል ምናምን ይላል። አዶሮ በጣም የምሰረው ስራ በጣም የሚያስገርም ነገር፣ ወድና ቅዳሜ ሰዎች ህጻናቶችን ይዘው መተው ካልተማራችሁ እንደዚህ ልጅ ነው የምትሆኑ ምናምን ይሏቸዋል። አንቺ ቆይተሻል ማለት ነው። እዛ ማለት አኒ ትንሽ ምንም ልጅነታችንን ታስተረጉም ያለሽ ምናምን አሉ አዲስ ለመጡት ምን በምልክት ቋንቋ ኖ አይ እዚህ ሀገሩ እንትን ካንሳስኛ ምናምን በደንብ ነው ታስተረጉመው ምናምን አዲስ ስለ ፍረንዶቼም እራሱ በጣም ነው የሚያመሰግኑ ይኸው እየገባ ነው መሰለኝ የማወራው እንትን ማለት ኬሚስትሪው ገብቷል። እና እንትን በጣም ብዙ ሰው በጣም እያመሰገነ ነው። እና በጣም ከአንሳስኛ ቋንቋውን ትችሎዋለህ፣ ብዙ ሰው ሄልፍ አድርገሀል ምናምን እና በጣም ብዙ ነገር ደግሞ እየተናደርክ ነው፣ ንዴቱ ምናምን መተው አለብህ ምናምን በለው እና ምንድን ነው የምትሰራው? አንተ አሁን የአንተ ስራ ምንድን ነው? ወደ አንተ እንደምጣን ነህ? እኔ ውጭ ነው የምሮጠው ያው ሬስቶራንት ውስጥ ተዘግቷል። ወጭ አታብዛ፣ ግን ወጭ አታብዛ ማሴሪ እንኳን ማስወጣው ማስገባው ም የለ እባክህ እኔ ዝም ብዬ ምነውሰው አይ ውጭ አታብዛው ያው ለአንተ እኮ ለማን እንደማወራ ይገባል ለዛ ነው እና እና አዲስ አበባ እንዴት ነበር አሪፍ ጊዜ አሳለፍክ አዎ ቆንጆ ነበር አዎ እንደውስ ያውን ኦሬዲ ካንሳስ ነው የምንኖረው። ትንሽ በቃ አሁን ገባ ትንሽ ፍላት ልቆርጥ ነው በ

ድሬው መቼም እየነቀለው አይደለም። ማር አንተ ብቻ ነው ሞዴሬተር። ምንድን ነው ጌታ? የተመሰገነ ያ ነቀለው ከሆነ ነው የምታሳዘነኝ። አስዌርቱ አስዌርቱ ጋር ነው ምነገር። እረፍ። እኔ ቦልክ አላልኩም፣ እንደዚህ አላልኩም። ለምንድን ነው ልጁን የቦልክው? እረፍ ብያለሁ። በቃ በሆነ ነገር የሆነ ነገር እኔን አትበጥብጠኝም። በቃ እኔ ሰው እየሰደበኝ ነው ስላልክ ነው እንጂ የሰጠው የሆነ ነገር አታርግ። በቃ አያውቀውም ብለ የሆነ ሰው አትንቀል፣ እረፍ ብያለሁ። ሪስፔክት አርግ ሰው። በቃ እኔ ቦልክልኝ አላልኩ። በቃ ፈልጎ ለመጣ ሰው እኔ ማስጨረስ ደስ ይለኛል። በቃ አወራኝ አወራዋለሁ። በሰላም ካወረኝ በሰላም አወረዋል። ለተንኮል አደለም። ለምን የሚምጣ ምን አገባኝ? መጣርል በቃ የመ አንዴ ቦለኩት በሁለተኛው መጣ። ይምጣ ያውራ፣ በቃ የፈለገውን ያውራ። እኔ ስለገባኝ ነው ስላወቅኩት ነው እኮ ማወራ። አ ለምን ትቦልካል? ለኒ ማንም ሰው ለተንኮል ቢመጣ ባይመጣ ምን አገባኝ? ለም እያወረ ያለሁት እኔ እያወረው እያለው እንደዚህ በቃ እንደዚህ አድርግ ላይ ብሎክ ምናምን ስጠኝ ብለህ ኦልሬዲ አጥፍቼዋለሁ። ሁሬና አንድም ነው ገና ምን አየሁ አረኒነት መነጽር እኮ አንድ ዶላር ነው። አንድ አንድ ብር ራሱ አይሞላም። አስበር የባርኮን የባርኮ መነጽር ነው፣ እና ለባርኮን የገዛውለት መነጽር ነው። የልጀ የልጅ መነጽር ነው። ኔ ውድ ምናምን ነው ምናምን ልል ለልጅ የገዛስ መነጽር ነው። ቺፕ ነው፣ አንድ ብር ራሱ አይሞላም። እናረግ እናደርጋለን። ሌለ እኔ ጋ ውሸት የለም።